ባለፉት ሰባት ዓመታት በሀገራዊ ለውጡ የሀገርን ዘርፈ ብዙ ስብራቶች ለማከም የተለያዩ ስራዎች ተከናውነዋል። እነዚህ ስራዎች ለውጡ ከቃል አልፎ በተግባር የታየባቸውም ነበሩ። ለዚህ ደግሞ መልከ ብዙ የሆኑ ስኬቶችን ያስመዘገበችው አዲስ አበባ ህያው ማሳያ ናት። አዲስ አበባ ላይ መሰረታዊ የሚባሉ የነገ የኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የሕዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርሰበርሳችን መረዳዳት እንችላለን። እርሰበርስ መረዳዳትን ባህል ማዳበር፣ ውስጣችንን ያለውን አቅም ማስተባበር፣ አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት፣ እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ። እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት እጦት ኖሯት አይደለም። እጦታችን ያለው አስተያይ ላይ ነው። ይህንን አስተያይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ አዲስ የአዲስ አበባ ጎዳናዎች ይህንን ይመሰክራሉ። የስራ ባህሏን ያዘመነችው ከተማዋ በለውጡ ማግስት ኢኮኖሚዋ ተነቃቅቶ አመታዊ ገቢዋ ቀድሞ ከነበረው በብዙ እጥፍ እድገት አሳይቷል። ሀገራዊ የኢኮኖሚ ድርሻዋም በከፍተኛ ደረጃ ጨምሯል። ከሀገሪቱ ጂዲፒ ከአርባ እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ፣ በብዙ እጥፍ ከስምንት እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንጻር በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊየን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊየን ነው የነበረው። እዛ ላይ ደርሶ ነበረ 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊየን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቅደን እየሰራን ነው፣ እየተሳካም ነው ያለው። በለውጡ ዓመታት አያሌ የልማት ስራዎችና ፕሮጀክቶችን ተግባራዊ ማድረግ የተቻለ ሲሆን ከነዚህ የበዙ አብነቶች መካከል ደግሞ የኮሪደር ልማት ስራው አንዱ ነው። የኮሪደር ልማቱ የከተማዋን ገጽታ ለውጡ አዲስ መልክ ከማላበስ ባሻገር ብዙ ፋይዳ ያለው ነው። የኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ ሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የመያያዝ ሁኔታው እየተሳካ እየመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። ሰፋፊ የእግረኛ መንገዶች ለእግረኛ ክብር፣ ፍትሐዊነት እኮ ነው፣ የፍትሐዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነጻነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። በኮሪደር ልማቱ የዓለም አቀፋዊ መዲናነት ግርማዋን ይበልጥ የሚያጎሉ ስራዎችን በፍጥነት ያከናወነችው አዲስ አበባ ለዚህ የሚያግዟትን ተጨማሪ መሰረተ ልማቶችንም ባለፉት ዓመታት ገንብታለች። አንዱ የከተማችን ገጽታ መለወጥ ነው። የዲፕሎማቲክ ማዕከልነቷን የበለጠ እያጎላው ነው የምንለው። ሁለተኛ የመሰብሰቢያ ቦታዎች፣ የተለያዩ ፕሮግራም ማድረጊያ ቦታዎች በስፋት እየተገነቡ መሆናቸውን አንዱ የአድዋ መታሰቢያ ነው። በተጨማሪም ይህን አዲስ ኢንተርናሽናል ኮንቬንሽን አሁን በቅርብ የመረቅ ነው። ብዙ ኢንተርናሽናል ኮንቬንሽኖችን፣ ኤግዚቢሽኖችን ለማካሄድ ከየትኛውም አካባቢ ካሉ ኮንቬንሽኖች ጋራ ተወዳዳሪ መሆኑ የተመሰከረለት ነው ማለት ነው። ሌላው የቱሪስት መዳረሻዎች ናቸው። የቱሪስት መዳረሻዎች በየቦታው ተፈጥረዋል። ይህ ሁሉ ከተማዋን የማዘመን ተግባር ሲከወን ሰውን ማዕከል በማድረግ ነው ያሉት ከንቲባ፣ በተለይ በተማሪዎች ምገባ በኩል የተከናወኑ ተግባራትን እናቶችን ያሳረፈ ነው ብለዋል። ለተማሪዎች ምገባ ወደ 300 ሺህ ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊየን ተጠግቷል። ከ820 ሺህ በላይ ተማሪዎችን በቀን ሁለት ጊዜ እንመግባለን። ይሄ ምን ለውጥ አመጣ ካል የአዲስ አበባ እናቶች እርፍ ብለዋል። እነሱ በሚናገሩት ቋንቋ ነው የተናገሩት። አረፈን ነው የሚሉት ሁለተኛ ልጆች እኩልነት ተሰማቸው። ተመሳሳይ ዩኒፎርም መገባበቻ አይደለም ኮ ተመሳሳይ ዩኒፎርም እንዲኖራቸው፣ የትምህርት ቁሳቁስ ደብተር፣ እስክሪብቶ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው የከተማው ግብር በፍትሃዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት ነው። አዲስ አበባ በእነዚህ የለውጥ ዓመታት ለስኬት ከበቁት ስራዎች ባሻገር በርከት ያሉ ፈተናዎችን ማስተናገዷን ያነሱት ከንቲባ አዳነች አቤቤ እነዚህን ፈተናዎች ወደ እድል በመቀየር ጉዞዋን ቀጥላለች ሲሉ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል።